የፔሮል ማጭበርበር የሚባል በኤአይ አይታወቅም። አሁን ሰው ሞቶ ደሞዝ ይከፈለዋል ታውቃላችሁ ወይ? ሰውየው የለም ደሞዝ ይከፈለዋል። ፔሮል ኤአይ ሲያዘጋጅ ማጭበርበር የሚባል ነገር አይታሰብም። የሐሰት ማንነት፣ አጠራጣሪ የገንዘብ ዝውውር፣ ያልተለመደ የአካውንት እንቅስቃሴ ሁሉ ይይዛል ይይዛል። በተለይ አሁን በጣም በጣም እየተወደደ የመጣው ክሬዲት ስኮሪንግ ነው። ያው ኢትዮጵያ ውስጥም ዓለም ላይ እንደምታውቁት ፋይናንሻል ኢንክሉዥን ከፍተኛ አጀንዳ ነው። ኢትዮጵያ ውስጥ ዛሬ 112 ሚሊዮን የባንክ ደብተሮች አሉ። 112 ሚሊዮን በቁጥር ደረጃ እስከ 40 ሚሊዮን ሰው ነው ተብሎ ይታሰባል። አንዳንዱ አንዱ አምስት ስድስት ስላለው ባንኮች በጣም በርካታ ትሪሊዮን ያንቀሳቀሳሉ። እስከ ባለፈው ዓመት ድረስ ሁሉ የኢትዮጵያ ባንኮች ተደምረው ግማሽ ሚሊዮን ሰው አላበደሩም። እንዳልኳችሁ መቶ ምናምን ሚሊዮን አካውንት አለ። ቢያንስ አርባ ሚሊዮን ሰው ነው የሚገለገለው የሚያስቀምጠው ምናምን የሚለው ተበዳሪው ግን ግማሽ ሚሊዮን አይሞላም። ለምን ጥቂቶች ናቸው ሀብት የሚቀራመቱት? ፌር አይደለም። ባንኩ እኩል አያበድርም። ለአርሶ አደር ለአርብቶ አደር ለነጋዴ ብሎ እኩል ስለማያበድር ነው። አሁን ይሄ ክሬዲት ስኮሪንግ የሚባለው ባህሪ ያጠናል። በነገራችን ላይ ሞባይል መኒ የኢትዮ ቴሌኮም በአንድ ዓመት ከምናምን ውስጥ ለሶስት ሚሊዮን በላይ ሰዎች አበድሯል ብድር የኢትዮጵያ ባንኮች ተደምረው እስካሁን ግማሽ ሚሊዮን አልሞሉም። ኢትዮ ቴሌኮም ሁለት ዓመት ሳይሞላው ከሶስት ሚሊየን ሚሊዮን በላይ ሰዎች ብር አበድሯል። ኤአይ ግን የሚያጠናው እንዴት ነው? ስልክ አለኝ ስልኬን ያውቃል ለምሳሌ ጠዋት አስራ ሁለት ሰዓት ዛሬ ከተነሳው ይመዘግባል። ያ ነገ አንድ ሰዓት ከተነሳው ይመዘግባል። ከነገ ወዲያ ሶስት ሰዓት ከተነሳው ይመዘግባል። ይሄ ሰውዬ ምንም ስርዓት የለውም፣ አንድ ቀን እንደዚህ፣ አንድ ቀን እንደዚህ ሚነሳው ይላል። ዩቱብ ከፍተውን ያያል። ሁሌ ዘፈን፣ ሁሌ ምናምን ከሆነ ትምህርት ማልማር ከሆነ በቃ የዘፋኝነት ዝንባሌ እንዳለኝ ይገባዋል። ባትሪ ቻርጅ ባትሪ እያለቀ እያለቀ አንድ ቀን 10% ሲደርስ ቻርጅ አረኩት፣ አንድ ቀን አምስት ፐርሰንት ሲደርስ ቻርጅ አረኩት፣ አንድ ቀን ደግሞ ጠፍቶብኝ አንድ ሰዓት በስተ አላወኩም። ይሄ ሰውዬ ባትሪውን እንኳን ፎሎ አያደርግም ኢሪስፖንሲብል ነው ይላል። ሰዎች ቴክስት ያደረጉልኛል ቴክስት አልመልስም፣ ይደወልልኛል አልመልስም። ያን ትሬንድ ያጠናል ይህም ባህሪ አይቶ ይሄ ሰውዬ ባበድረው ይመልሳል አይመልስም ብሎ ይወስናል። ለአንተ ቀላል ነገር ነው ይመስል የምትውልበትን ዩቱብ ያይና አይ አክቲቪስት አይሆንም ይላል። ብድር የእለት የሚባል አለ። ባይዘው የእለት ጠዋት ተበድራችሁ ማታ የምትከፍሉት ሰምታችሁ ከሆነ አላቅም። ጠዋት ስትወጡ ትበደራላችሁ 50 ብር፣ 100 ብር። ቀን ታገላብጡና ማታ ትከፍላላችሁ። የሳምንት የሚባል አለ። የሁለት ሳምንት የሚባል አለ። የወርም ይባላል እንደ ሳይዙ ይሄ የሚለየው በክሬዲት ስኮሪንግ ነው አንድ ሰው ተበድሮ የመክፈል ሬቱን በማየት ክሬዲት ስኮሪንግ በፋይናንሻል ጉዳዮች በጣም በከፍተኛ ደረጃ ፋይዳ አለው ሁለተኛው ሪስክ ማኔጅመንት ነው ይህም ብር ባበድር ል ኮላተራል ለምትሉት ብር ባበድር ምን ሪስክ አለው ይሄ ቢዝነስ ምን ሪስክ አለው ብሎ ይለያል ሶስተኛው ስቶክ ማርኬት ነው ስቶክ ማርኬት ኢትዮጵያ አልተጀመረም አሁን በቅርቡ እንደሚጀምር ተስፋ አደርጋለሁ በቴሌኮም አስር ፐርሰንት ቴሌኮም ለህዝብ ልሸጥ ስለሆነ ስቶክ ማርኬት ከጀመርን በከፍተኛ ደረጃ የእኛን ኢኮኖሚ ይቀይረዋል። ምን ማለት ነው? አረብ ሀገር ያሉ ሴቶች ብራቸውን እዛም እዛ የሚያስቀምጡ ኢንቨስት ያደርጋሉ ማለት ነው። ንግድ ባንክ ውስጥ፣ ባቡር ውስጥ፣ ቴሌኮሙኒኬሽን ውስጥ፣ ሌላ ኩባንያ ውስጥ አብዛኛው ሀብት እናንተ ባትሰሩም ስራ ላይ ይሆናል። ለምሳሌ መንግስት ሠራተኛ ስቶክ ይገዛል። ሰራተኛም ነው ቢዝነስም ይሰራል ማለት ነው። ንግድ ፍቃድ የለውም ባለ ኩባንያ ውስጥ ቢዝነስ ሰራት ለእንደሱ አይነት ሪስክ። አሁን ሀብታሞቹ በኤአይ ነው የሚወስኑት ሼር ሲገዙ በኤአይ ጥናት መሰረት እድገት ያዩና ከፍተኛ ሀብት ኢንቨስት ያደርጋሉ። በጣም የሚጠቀሙ ሰዎችም አሉ። አንታይ ፍራውድ፣ በተለይ በተለይ ኦዲቲንግ፣ ኦዲተር ማለትም ማለት ነው። ኮንትራቱ ስንት ሰው ተጫረተ ስንት አቀረቡ፣ ቴክኒካል ኢቫሉዌሽን፣ ፋይናንሻል ኢቫሉዌሽን ማለት አይደለም? የሚታየው ኤአይ በሰከንድ ነው አናላይዝ የሚያደርገው። በሰከንድ ሰው ሁለት ወር ሶስት ወር ወቅት የሚያገላብጠውን ሁሉም ዳታ ስላለ ጭንቅላት ውስጥ በሰከንድ አገላብጦ በሬት ያስቀምጥልሃል። እንደ ኦዲተር ሰዋዊ ምናምን የለውም። በከፍተኛ ደረጃ የሀብት ምዝበራን ይታደጋል። በከፍተኛ ደረጃ ሀብት እንዳይጠፋ ያግዛል። ከዚህ በላይ በፋይናንሻል ሴክተር በጣም ብዙ ጥቅም አለው። ግን እዚህ ያለው ሰው የፋይናንስ ብቻ አይደለም። የፋይናንሶች ኤአይ ከእናንተ ጋር ያለውን ስራ በቁጽ ካወቃችሁ በኋላ፣ ፈርዘር ፈርዘር ጠይቃችሁ መጠቀም መቻል ካልቻል፣ ኮምፒት የሚያደግ የፋይናንስ ተቋም ልንፈጥር አንችልም።